አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ድና የተከበራችሁ ተመልካቾች እንዲናችሁ ደህና ናችሁ ያላችሁ፣ እኔ አለሁ አልሐምዱሊላሂ። ዛሬ እንግዲህ ወደ ሸርሸራ ለቅሶ እንግዲህ እየሄድኩ ነው። ማነው ለመጀመሪያ ጊዜ እንግዲህ ካታር ከመጣሁ እንግዲህ ወደ ለቅሶ ሲሄድ ማለት ነው፣ ለመጀመሪያ ጊዜ ወደ ውጭ ስወጣ ነው። እስሁንድስ እንግዲህ አወጣሁ ነበር ማለት ነው። ተላችሁ እና ሀቢብ ገልቤ እንደ ጭቃ ነው ጭቃ ብነው ብታይ እና ያው እንግዲህ በኢሳት ኢትዮጵያ ዝናብ ነው ማለት ነው። ደስ ይላል። በጣም ቆንጆ አየር ነው ያለው። በጣም ነው ደስ የሚለው አየሩ ማለት ነው። ቀዝቀዝ ያለ ነው፣ በጣም ደስ ይላል። ማለት ቀዝቃዛ አይደለም ግን፣ ቀዝቀዝ ያለ ነው። እና ደግሞ ያው እንትን ነው ማለት ነው። እና እዚህ ጋር ያው እንግዲህ በእግሬ ነው እየሄድኩ ካለው ባጃጅ ተራ ድረስ። እዚህ አካባቢ እንግዲህ እንደምታውቁት እህቴንሽ ያው ባጃጅ ምናምን አይገኝም ማለት ነው። እና በእግሬ እየሄድኩ ነው ማለት ነው። እስከ መስመሩ ድረስ እስከ መስመር ማለት ነው። ባጃጅ እስከሚገኝበት ቦታ ድረስ በእግሬ እየሄድኩ እገኛለሁኝ ማለት ነው። ባይዚ ግን አሪፍ ነው። ይሄን አክል እንትን አይደለም፣ ይሄን አክል አስቸጋሪ መንገድ አይደለም። በጣም ደስ ይላል፣ ቆንጆ ነው ማለት ነው። እና ሀበይ በግሬ እንግዲህ ይኸው እንደዚህ ጠብጥበነዋል፣ ጠብጥበነዋል። ተላላችሁ። ባይዜ ግን እህቴን ያው ፍለጋ እየዞርኩ ነበረ ማለት ነው። ባጃጅ እስከማገኝበት ቦታ ድረስ ከሲስተር ጋር አንድ ላይ ነው የሄድነው ማለት ነው። ይኸው እንግዲህ እንደዚህ ሄድን፣ በጭቃው ሳን ወድቅ ነው የደረስነው፣ ሳን ወድቅ ነው። ተላላችሁ። ከዛ እና ቤተሰቡ በባጃጅ ገባሁኝ ማለት ነው። አሁን እዚህ አካባቢ ወደ አይጠርባታ አካባቢ ነው ማለት ነው። አይጠርባታ ባታ ያው እንግዲህ ወደ ሻርሻራን የነው ሻርሻራ ያደግኩበት ሰፈር ነው ማለት ነው። እና በዚህ መልኩ እየሄድን ነው ማለት ነው። በጣም ቆንጆ ነው። ባይዘው የዚህ አካባቢ ለመኖሪያ በዚህ ሰዓት በጣም ቆንጆና ምቹ የሆነ አካባቢ ነው ማለት ነው። አካባቢው በጣም ጸጥታ ያለበት ለስራም የሚሆን ለመኖሪያም የሚሆን በጣም ምቹ ነው ማለት ነው። እና በዚህ መልኩ እየሄድን ነው፣ ግን አሁን መንገዱ ምናምን በጣም እየተሰራ ነው። እንደ በፊት አይደለም፣ እየተሰራ ነው፣ እየተሰራ ነው፣ እየተሰራ ነው። እና ያው እንግዲህ ቤት ለመግዛት ያሰባችሁ እንደውም እዚህ አካባቢ በጣም አሪፍ ነው። መስመር ዳር ካገኛችሁ፣ ለምን ለቢዝነስም ለመኖሪያም የሆናቸ በአንድ ወፍ በአንድ እንጨት ሁለት ወፍ ነው የሚባለው፣ በአንድ ድንጋይ ሁለት ወፍ እና ፋሚሊ በዚህ መልኩ እንግዲህ እየሄድን ነው። ባይዘ ግን ያው አንዳንዴ ቲንሽ አይመችም ለመቅረጽ ምናምን ማለት ነው እና ግን እኔ ግን እንደምንም ብዬ እናንተ ጋር ድርሻለት። እና ፋሚሊ በዚህ መልኩ እንግዲህ እየሄድን ነው። ባይዘ ግን ቲንሽ ነው፣ ከይጥርባታ ብዙ አይደለም የሚኬዳው፣ በጣም ያው ቲንሽ ነው የሚኬደው ማለት ነው። እና ያው እንግዲህ በጣም ደስ ይል ነበረ። ሄድን ሄድን ተራራቹ ከዛ እና በጣም ደስ ይላል። በጣም ማለት ነው ቆንጆ ነው። እና እዚህ አካባቢ ያው እንግዲህ እንደምታውቁት ድኩማንም አለማን ነው ድኩማን እንቀርጽላችኋለን። በጣም ቆንጆ ነው። ለመኖሪያ ቆንጆ የሆነ ሰፈር ደግሞ የሐኪም ቤት ምናምን ሲኖር አሪፍ ነው። ከአንገት በላይ ማን ነው። እና ይሄው እንግዲህ ይሄ ስንመለስ ነው። ስንሄድ ያኛው ይሄ ስንመለስ ነው ማለት ነው። እዚያ አካባቢውት እንግዲህ፣ በዛኛው ጎን ደግሞ በጣም ነው የሚያምረው ትላላችሁ። እና ፋሚሊ እንግዲህ እየተመለስን ነው ማለት ነው። በጣም ነው ደስ የሚለው። እዚህ አካባቢ እኔ ተመችቶኛል። እውነቴን ነው የምላቱ ምናምን እዚህ አካባቢ በገዛው ብዬ ተመኝቻለሁ ማለት ነው። ተመኝቻለሁ እና ፋሚሊ እና ፋሚሊ ነው እንግዲህ በዚህ መልኩ እየሄድን ነው ማለት ነው። እየተመለስኩ ነው። በጣም አድካሚ ነበር፣ ግን ያው ግድ ነው። አሁን ይሄ ድኩማን ይባላል። ይሄ መግቢያው ነው ማለት ነው። በጣም